ለሞሬ ፏፏቴ በበሽታ ፈዋሽነቱ ተመራጭ የሆነው ፍል ውሃዎችን ፍል ውሃዎችና የምንጭ ውሃዎች እጅግ የከበረ ማዕድን ድንጋይ የሚገኝበት አካባቢ ነው። በወረዳችን የሚገኙ የተፈጥሮ ሀብቶችን በተለይም አሁን የምንገኝበት የሚገኝበት ስልጤ የባ ሀይቅ ለበርካታ ዓመታት እይታ የተነፈገውን እና የለውጡ ለውጡ ከመጣ በኋላ የሀይቁን የማየት እይታ በተለየ መልክ የጨመረበትና የሚዲያ አውታሮችም ለማስተዋወቅ ሰፊ ስራ የሰራበት ይገኛል ስንት አባይቅም በተለያዩ አጥኚዎች ከአንድ ሺ አንድ መቶ ሀምሳ አራት ሄክታር መሬት በላይ የሚሸፍንና ጥልቀቱም በአማካይ ከሁለት ሜትር እስከ ዘጠኝ ሜትር ሲሆን በአሁኑ ሰዓትም በወረዳው መንግስት በቀረቡለት በተለያዩ ሁለት ጀልባዎች የሞተር ጀልባዎች የመዝናኛ አገልግሎት እየሰጠ ይገኛል። በሀይቁም የተጋረጠበትን የደለል ሙሊትና አደጋ አደጋውን ለመከላከል ባህር ዛፍ በማንሳት ባህር ዛፍ በማንሳት በዙሪያው ከስልሳ ሄክታር በላይ የሙዝ ማሳ ማልማት በማልማት የቻለበት እና ቢሆንም ሐይቁን ከተጋረጠበት አደጋ ለመከላከል የምርምር ተቋማት፣ የክልልም የፌዴራልም መንግስታዊ የልሆኑ ድርጅቶችን ጭምር የሁሉም ባለስልጣን ትብብር ቢደረግ ይህ ሐይቅ ለተለያዩ እንደ ኮንሻና እንደ ጎርጎራ ትልቅ ሐይቆች ላይ ለተለያየ ለሀገር ለብልጽግና ትልቅ አስተዋጽኦ የሚያደርግ ሐይቅ መሆኑን ማንሳት እፈልጋለሁ። ስጤባ ሐይቅም በውስጡ ለምግብነት ይዘቱ እጅግ ተወዳጅ የሆነ ቆርሶ አሳ ጎማሬ የምስራቅ አፍሪካ ስምጥ ሸለቆ አውዋፋት በዙሪያው የለሞሪ ፏፏቴና የምባብቆቶና ፍልሜ ውሃዎች ምርጦጤና ስሮ ምንጭ ውሃዎች ከአናቱ ሰንሰለታማው ተራራ አረንጓዴ ሻሞሮ ዳገት የሚገኝበትና ለመዝናኛ እጅግ ምቹ በመሆኑ በሁሉም ሰዓት ጎብኚዎች ቀልብ የሚስብና ጎብኚዎችን በቁጥር እየጨመሩ የመጡበት ሁኔታ አለ። በወረዳ የሚገኙ የተፈጥሮ ሀብቶችን ለኢንቨስትመንት ምቹ በማድረግም ረገድ በተለይም በሀይቁ ዙሪያ መሰረተ ልማት አውታሮችን መንገድ፣ መብራት ከመዘርጋት ባለፈም በአሁኑ ሰዓት ከ300 ሄክታር መሬት በላይ ለኢንቨስትመንት በማዘጋጀት አልሚዎችን በመጠባበቅ ላይ በመገኘት እየገለጽኩኝ የስልጤ ዞን በአልቱሪዝም መምሪያ ኃላፊ አቶ ዶክተር የርዳው ናሲር የዞኑ የዞን አስተዳደር ተወካይ የሆኑትን አቶ ክብርት ወይዘሮ ባህይዳን እንዲጋብዙና ውስከ ንግግር እንዲያደርጉ ገልጻለሁ። አመሰግናለሁ።